አሰላሙ ዐለይኩም ወረህማቱላይ በረካቱ ድና። የተከበራችሁ የኢትዮ ቤተሰብ ቤተሰቦቼ ሰላም እንዴት ናችሁ? ከኛ ጋር አልሐምዱሊላህ እንደምታሁን፣ ዛሬ እሸት ደርሷል። የዘራ ነው በቆሎው ደርሰው እየጠበስን ነው ነ ተጋበዙልን ጋብዝናችኋል። ያው ከልጆች ጋር ሰብሰብ ብለን አለ ከልጆች ጋር እየጠበስን ነው። ልጆቼ ናቸው ቤተሰቦቼ ይኸው ካሜራ ላይ እንኳን ብዙ ማላወቃቸውም አባታቸው አይወድም። ልጆች ለምንድን ነው ሚዲያ ላይ የምታወጪው ምናምን ነገር ይላል፣ ይቃወማል ማለት ነው። ተቃዋሚ ፓርቲ ነው። ስለዚህ ያው ከበና ያልክ ከሰል ምድጃይቱን የዘራ ነው በቆሎ ደርሶልናል። ትንሽዬ ግቢ ላይ ዘርተን ይሄሩን ከደ እንደምታዩት ማሻአላ እየጠበስን ነው

እናቴ እኔ እና አንቺ እኮ አንዱ ነው የምንበላው። እኔ እኔ እየጠበቅሽኝ ነው። እኔ አንቺ እቤልኝ አንቺ ከበላሽልኝ እኔ የበላ ያክል ነው። በቃ እኔ የበላው ማለት ነው። ትወጂኛለሽ፣ ትወጂኛለሽ፣ ትወጂኛለሽ። ከምሳ ሰዓት በኋላ በቆሎ እየጠበስን በረንዳ ላይ ቁጭ ብለን አለ፣ ብቻችንንን ሀያት ደጋ ነው። መልስ አስቀምጥ ኮበላይ

ስጭ፣ ለወንድም ጎበዝ ጎበዝ ነ እኮ በጣም ጎበዝ ልጅ ናት። ታየው እሱንማ ብያ እንች በቃ እሺ ብላ አሁን ያው እንግዲህ የሸት ሰዓት ነው። በተለይ ክፍለ ሀገር ቢሆን ማር አለ። ቂቤ ይኖራል። ሁሉም ነገር ያው በክረምት ነው የሚገኘው። የባቄላ ሼት ምናምን ነገር ምናምን አለ ገጠር። አሁን ያው እዚህ ደግሞ በቆሎ ይዘራ በቆሎ ነው። በርቀት ከገበያ መግዛት ይቻላል። የባቄላ ሼት ምናምን ማዘር ሄዳለች ክፍለ ሀገር። ግን አሁን ታመጣልናለች። ያው እንጋብዛችኋለን እናንተንም ከክፍለ ሀገር ሄዳለች። አሁን እንግዲህ ባቄላ ሼት ምናምን ምናምን አምጪልን ብላናት አለ እንጋብዛችኋለን እናንተንም። ያው ማዘርም ስለሌለች እኔ እና ልጆቼ ብቻችን እናን ከምሳ ሰዓት በኋላ ተኙ ብላቸውም ቢያሉኝ መብራትም የለም በቃ እንዳይደብረን በረንዳ ላይ አነጣጠፍንና ቁጭ ብለናል። በቆሎ እየጠበስ ጊዜ እያሳለፍና እስከ አስር ድረስ ምን ልጆቹ ካልተኙ ምን እየሰራን እንደሆነ ስለዚህ ያለና አማራጭ ወደ ጓሮ ሄድ ብለን በቆሎ ቆረጥ ቆረጥ አድርገን አምጥተን በቆሎ መጥበስ ነው የመጣልን ሃሳብ። እንደዚህ እያሳለፍን ጊዜያችንን፣ እናንተስ ተጋበዙልን ብለናል። በነገራችን ላይ ዝጋ፣ ቧንቧውን ለምን ትከፍታለህ? ቧንቧ፣ ጫማ አልብሰሽ ጣራርግና ግባ፣ እግርን ጥረግ። ፎቶ ላይ ሐሙድ የሚባል ልጅ ከሙድ ነው እንግዲህ፣ አባወራችን እሱ ነው። የቤቱ ትልቅ ልጅ እሱ ነው። አባወራችን አለቃችን ነው አይደል? ወንድ ነገር ለመሆን እየሞከረ ነው።

አይደርቅም እኮማ እሸት ስለሆነ አይደርቅም። ዝም ብለሽ ብዬሽ ነው። ታያት ደግሞ የሚቆረጠ ቆሎ ነገር ነው የምትወደው። ይህ እሸት ነው። በጣም ባበስለም እንትን አይቆረጠንም። ቁርጥም ቁርጥም አይልም። እሸት ነው ይሄ። ደረቅ በቆሎ ሲሆን ነው ደረቅ በቆሎ ሲሆን ነው።

አሙድ ይገርፋት አለኋል። ስራት እንዴት ትገርፊ? ብስምላ ብስምላ ብላችሁ ብሉ እሺ። ውሎ አንቺ መጣላት ብቻ ወይ አትበይ። አንዱን እንኳን አልበላሽም። ተይ ተይ፣ ትልቅ እኮ ነው ትልቅ። አይመታም፣ ተው እንዳትመታት ተው፣ እንዳትመታት። እሷ እኮ ሕፃናት ሙድ ምን ብላ ብለናል። ቤተሰብ ተጋብዛችኋል። አይ ከዛፉ ላይ ተቆርጦ የሚጠበሰው እና ከገበያ ተገዝቶ የሚጠበሰው አንድ አይደለም። በጣም ይጣፍጣል። ያኔ አዲስ ቆርጦን ቆርጦን የሚጠብሰው በጣም ልዩነት አለው። ታለው ይጣፍጣል።

እንደዛ ይባላል። እንደዛ ይባላል። የሰው ስም አታንሱ፣ ነውር ነው ላ እንደዛ አትበሉት። እንደዛ ይባላል። ተቆጣሻለች። ቆንጥጫት፣ የሰው ስም አይነሳም። ትምህርት ቤት ይሄን ነው እንደ የሚያስተምሯቸው አይደለም። ልጆቹ ናቸው። ያቃጥላል። ተጋበዙልን፣ ወንዶች ይሄን ይመስላል። ይሄን ይመስላል ቆይታችን፣ አብራችሁን ስለቆያቸው እናመሰግናለን። ባይ ባይ